እንግዲህ ዛሬ ዳጣ በድጋሚ ከባድ ችግር ገጠማት። አቶ ደረጀ ዳጣ ሊያመጣ ወደ ውጭ ሊወጣ ሲል ሰላም ቆሻሻ ቦታ አገኘሁት፣ የእንግሊዝኛ ጽሑፍ ስላለው የሚጠቅም ነው ብዬ አነሳሁት ብላ የሰጠችውን ወረቀት መኪና ውስጥ በማስቀመጥ አላየውም ነበር ዛሬ አቶ ደረጃ ያንን ወረቀት አነበበው። ዳጣ በጣም ደንግጣ የምትሆነውንና የምትይዘውን ጨበጠች። ምክንያቱም ዳጣ ወይዘሮ ማርታን ምን አለ፣ አሁን ደረጃ ከሌላ ቢኖረው ልጅ እያለች እያወጣጣቻት እየነገረቻን ነበር። እናም ምን መለሰችላት? ትዳሩን ፈታዋለሁኛ ምክንያቱም እኔ በክብሬ አልደራደርም በማለትም መለሰችላት። ዳጣም ደነገጠች። ግን ለምን በአጋጣሚ ሊሆን ይችላል እኮ አለቻት። ቢሆንም ጭራሽ ዓይን ታይቶ እንደዚህ ልጅ ተወልዶ በጭራሽ በአጋጣሚ ነው ብዬ ማሳመን አልችልም። ግን እኮ አለሽ ዳጣ፣ አንዳንድ ሰዎች ለልጆቻቸው ሲሉ ነገሮችን አይተው እንዳላዩ ሆነው ይኖራሉ አለቻት። ልክ ነሽ ዳጣ፣ እኔ ግን አላደርገውም። ሊኖሩ ይችላሉ እንደዚህ አይነት ሰዎች አለቻት ወይዘሮ ማርታ። ሆኖም እንግዲህ አቶ ደረጀ ፍጥጥ ብሎ፣ ዳጣም ፍጥጥ ብላ፣ ወይዘሮ ማርታም እንግዲህ የምትይዘውና የምትጨብጠውን አተው አቶ ደረጀ ማን ነው ይሄንን ድርጊት ያደረገው ማን ነው እያለ ዋይ ዋይ እያለ ቤቱን በዊኪታ ይዞታል። እናም ኤቢ እንግዲህ አባቷ በጣም ብዙ ምክሮችን ለግሷታል። ክፋት ማንን ክፋት ምን ደረጃ ያደርሳል፣ ጥሩነት ለራስ ነው። ነገ ለቤትሽ፣ ለባልሽ እና ለልጆችሽ እንዲሁም ለአገር የምትጠቅሚ መሆን አለብሽ። ይህንን ባህሪሽን አስተካክሊ በማለትም ብዙ ምክሮችን ለገሳት። ኤቢ ግን የምትመለስ አይደለችም። አይኗን በጨው እሽት አድርጋ አሁንም ስለ ዳጣ ነው የምታወራው። አባዬ አለችው። ዳጣ እንደዚህ አድርጋለች፣ ዳጣ እንደዚህ ሰርታለች፣ እያለች ዳጣን ጭቃ መቀባቷን ቀጥላለች። አዶ ደረጀ እንግዲህ ምን ማድረግ እንዳለበት እያሰበና እየተመራመረ ነው። እውነትም ልጄ በጣም ተበላሽ ታብኛለች፣ ማስተካከል አለብኝ በማለትም ዳጣ ና ይፈልግሻለሁ ብሎ ዳጣንም ይዟት ቁጭ ብሎ በወንበር ላይ ስሚኝማ ዳጣ እኔ አንቺን አምንሻለሁ በደንብ ነው ማቀው ስለዚህ አብዬን ደግሞ አሁን ነግራታለሁ አስተካክላታለሁ አንቺ ምንም ብትልሽ ምንም ዝም በያት እሷን ለማስተካከል መጣር አለብኝ አለ አቶ ደረጀ። እናም እንግዲህ ወይዘሮ ማርታም እንግዲህ ይዛለች እንዴት ነሽ እንዴት ዋልሽ እያለች ዳጣን እያሽ ሞነ ሞነቻት ነው ይመስለኛል። ይህ ጠጋ ጠጋ በሰበቡ ለማዋጣት ነው። እውነቴን ነው ምላችሁ ዲኤንኤ ኦን እኮ አይተዋለች፣ ግን ሁሉም ነገር ከሱ እስከሚመጣ እየጠበቀች ነው። እንግዲህ ዳጣና ሰላም ቁጭ ብለው የሆደ ሆዳቸውን እያወሩ ወይዘሮ ማርታ ከች አለች። ወይዘሮ ማርታ እንግዲህ እንዴ ደሞ ዛሬ እናትና ልጅ መስላችሁ የልቤ የልባችሁን እያወራችሁ ነው ብላ አለቻቸው። ሰላምዬን ብድግ አለችና እትዬ እንኳን ሰላም መጣሽ አለቻት። ደህናን ሰላምዬ፣ አለቻት። እና የሚበላ ላምጣልሽ አለቻት። ሀያ አሁን ቅርብ ሰዓት ነው የበላሁት አለች። የሚጠጣ ስላምጣልሽ ሻይ ላፍላ አለቻት። እሱ ጥሩ ሀሳብ ነው አለች ሰላምዬም ብድግ ብላ ወደ ኪችን ሄደች። ሻውን እያፈላች እያለ ናታል ሲሄድ አየችው። ናታል ናታል አለችው። አቤት ሰላምዬ አላት። እንዴት ነ ጠፋህ እኮ ደግሞ ዛሬ እንደዋ ቀርቅረህ እንደው ስልክ በበዛበት ዘመን አንተ መጽሐፍ ላይ እንደዋ ቀርቅረህ አረተው አለችው ሰላምዬ ማንበብ እኮ ጥሩ ነገር ነው። ማንበብ ትልቅ ሰው ያደርጋል። እውቀት ጥሩ ነው አላት። እንደው ሰው ሁሉ በስልክ ይዞ ይወራ ላንተ መጽሐፍ ላይ ተጥደህ አለችው። ስልክ ምኮ ይሰራል፣ ዋናው አጠቃቀማቸው ነው እንጂ ስልክ ምኮ የሚጠቅምበት ቦታ አለው። በስልክ ማንበብ ይችላል ብሎ ለሰላም ነገራት። እንግዲህ ውሃና ጓደኛዋ አቶ ደረጀን እየጠሩት ነበር። ውሃና ጓደኛ ቁጭ ብለው እያወሩ አንዷ ኬክ፣ አንዷ እንትን እያሉ አሳልፈዋል የዛሬው